ሜትር ከሃያ ወደ ጎን መሸራተት የሚችል እጅግ ዘመናዊ የሆነ የቴሌቪዥን ማስቀመጫ ነው ይዤ የመጣሁት። እስከ ቪዲዮ ውስጣን አብራችሁን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የኦሳማ ቻናል ቤተሰቦች ሰላም እንደምን አላችሁ? አለን ዛሬ እንግዲህ እንደዚህ እንደምታዩት ውብና ማራኪ የሆነ የቴሌቪዥን ማስቀመጫ ወደ እናንተ እየመጥቻለሁኝ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ከሆናችሁ ላይክ ላይክ በማድረግ ቪዲዮውን ጀምሩት። እስከ መጨረሻ ቪዲዮውን እዩት። ዋጋውን መጨረሻ ላይ የምነግራችሁ ይሆናል። እንግዲህ ይሄ የቴሌቪዥን ማስቀመጫ ሜትር ከሃያ ሲሆን እንደፈለገ ወደ ጎን መሽከርከር የሚችል እንደምታዩት በስላይደር የተሰራ ኮርነር ላይ እንግዲህ ወደ ጎን ማዞር ከፈለጋችሁ መዞር የሚችል ለጠባብ ቤትም ያው ለሰፊ ቤትም ወደ ጎን ማስፋት ይቻላል። ለጠባብ ቤትም ባለበት ማቆየት ይቻላል። እንግዲህ ይሄ ዘመናዊ የቴሌቪዥን ማስቀመጫ እኛ ጋር የተሰራ ሲሆን በላምኔት በጣም በምርጥ ተደርጎ የተሰራ የቴሌቪዥን ማስቀመጫ ነው። እንግዲህ የተለያዩ እቃዎችን እየሰራ እንገኛለን። ታች ላይ ያለውን ስልክ በመጠቀም መደወል ትችላላችሁ። እኛን 24 ሰዓት ላይ ኦንላይን ላይ ታገኙናላችሁ በቴሌግራም በዋሳብ በኢሞ ሀያ አራት ሰዓት ኦንላይን ላይ ታገኙናላችሁ። እንግዲህ እኛ ጋር የተለያዩ እቃዎችን እንደምታዩት እንግዲህ በዚህ መልኩ እየሰራን እንገኛለን። ይህ እንግዲህ በትዕዛዝ መሰረት የተሰሩ እቃዎች ናቸው። ሜትር ከሀምሳ አልጋ፣ እንዲሁም ኮስሞቲክስ፣ ኪችን ካቢኔት፣ ቡፌ፣ ቁምሳጥን ማንኛውንም እቃ እኛ ጋር ማሰራት ትችላላችሁ። መጅሊስ፣ ሶፋ የተለያዩ ዲዛይኖችን ከሶሻል ሚዲያ ላይ በማውረድም የፈለጋችሁትን እኛን ማሰራት ትችላላችሁ። ከእናንተ የሚጠበቀው ታች ላይ ያለውን ስልክ በመጠቀም መደወል ብቻ ነው። እኛ በአማና ያላችሁበት ቦታ የምንልክ ይሆናል። እንግዲህ ይሄ ውብና ማራኪ የሆነ ሜትር ከሃያ ቲቪ ስታንድ ነው። የዚህ ዋጋ 12 ሺህ ብር እየሰራ ነው እንገኛለን። እንግዲህ የተለያዩ እቃዎች አለ። እናንተም ደውሉ።